ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ቪዲዮ ላይ ቀደም ብላችሁ መግቢያ ላይ እንዳያችሁት፣ እንዲሁም ደግሞ ሁለተኛው ቪዲዮ እጅግ በጣም የገረመኝ ቪዲዮ ነው። ቪዲዮን እስከ መጨረሻው ድረስ እንደተከታተሉት ጋብዛችኋለሁ። ላይክ ማድረጋችሁን እንዳትረሱ ቤተሰብ። እዚህ ጋር ደግሞ ሩታና እንግዲህ ሄርሜላ በተረብ ደግሞ ይዘውታል። በመገናኘት በመሰዳደብ አልወጣላቸውም እዛ እና እዛ ሆነው ደግሞ እንግዲህ የሚገራርሙ ዘፈኖችን እየተነጋገሩ ልክ የድሮ በታሪክ እንደምንሰማው ውሽማማቾች ምናምን እንደሚተራረቡት እንደዛ እየተደራረጉ የዘመኑ ሴቶች ደግሞ እያሳዩን ይገኛሉ። ዛሬ ግን እንደ ሀሳብ መስጠት የምፈልገው መግቢያ ላይ እንዳያችሁት የሀይም ማነ የሄለን ጉዳይ ብዙ ጊዜ አይታችኋል። በጣም ብዙ ውጣ ውረዶችን ስታሳልፍ ነበረ። አሁን ደግሞ ሌላ አዲስ ህይወት ያው ከእናቴ ከተለያዩ በኋላ አዲስ ህይወት ላይ ናት ያለችው። ነገር ግን ደስ ብሎን ነበር ሁላችሁም። ናቲም ደግሞ ቪዲዮዎችን ሰርቶ ነበረ መልእክት ሰጥቷት ነበር። አሁን አዲስ ህይወት ስትጀምር ደግሞ የገጠማት ፈተናዎች ቀላል አይደሉም። ለነገሩ ግን ሄለን ቀላል ሰው አይደለችም። በጣም ጎበዝ ጀግና ልጅ ናት እና ግን እዚህ ጋር ያየሁት ነገር በጣም ነው ያሳፈረኝ ማለት ነው ማለት እንደንትን ሲጎትታት እሷ ስትመታት ልብሷን ቀጥሮ ከቤት ውጭ ሲላት ያለው ነገር ይሄ ሴቶችን ክብር የሚያሳንስና እንደ ቀል ሊታይ ይችላል ነገር ግን ከባድ እንደሆነ ነው የሚታየኝ። አንዳንድ የሚሰሩ ቪዲዮዎች ምንም ትርጉም የሌላቸው እንዲሁም ቀጣይ ትውልድ ዝም ብሎ ጭንቅላቱ ፋራ እንደሆነ ልክ ሴቶች ላይ እንደፈለገ እንዲፈነጭ የሚያደርጉ የሆነ ምንድነው እንደ አይዲያ እንደ መፍጠር አይነት ነገር ነው ለእኔ መስሎ የሚታየኝና አግባብ አይደለም። ምናልባት ትክክለኛ ያልሆኑ ቪዲዮዎች እንዳይፖሰቱ ብሎ ህግ ያወጣቸውም ነበሩ ቲክቶክ ላይ እንግዲህ ያንን ነገር ሊብ ይበሉት አይበሉት፣ የማውቀው ታሪክ የለም ግን በጣም ስላሳዘነኝ እና ስለገረመኝ ነው። ስለሷ ሴቷ ስትመታት የነበረው ነገር በአንድ ወንድ ሁለት ሴቶች ሲጣሉ ያለው ነገር፣ እዚህ ጋም ደግሞ ሩታና አብርሽ ጋም ስትመጡ ከመጀመሪያቸው ጀምሮ ሲመጡ እንደዚህ አይነት ጣውረዶች ነበር ሲያሳልፉ የመጡት። አሁን ግን በእጅ የያዙት ወርቅ እንደመዳብ ነው ሆነና ሩታ በገዛ እጇ ሰጥታ ቤቷ ድረስ እየሄደች በታመመ ሰዓት አሞት ነው፣ ላይ ነው ልጠይቀው እየመጣሁት እያለች እግሩ ላይ ስትወድቅ ስትንበረከ ከአንዴ ስትስመው ስትሰማው ምናምን ስትለበቃ በጣም የሚያስጠላ አክቶች ስታሳየ በነበረበት ሰዓት ያን ጊዜ ታይ ማለት ሲገባ፣ አሁን ላይ ከዚህና ከዛ ሆነው መተራረቡ አዋጭ ነው ወይ? እንደ ጥያቄ ነው የማቀርበው። እናንተ ተመልካቾች ስ ምን ትላላችሁ? እንደ ሀሳብ እንደዚ አይነት ድርጊት የሚሰጠው ነገር አለ ወይ? በተለይ ለሩታ ምክንያቱም ሩታ የመጣችባቸው ያሳለፈቻቸው በጣም ብዙ ታሪኮች አሉ። እነዛን ታሪኮች ካሳለፈች ለዚህ ለልጅ በጣም ከባድ የሆነ መስዋዕትነት ከከፈለች ብዙ ነገር ተሰድባ ከቤተሰቦቿ ጭምር አሰድባም ተሰድባ ታውቃላችሁ። እያንዳንዱን ህይወታቸውን እያየን ነው እዚያ የደረሱት አይደል? ታዲያ እንደዛ ከሆነ እዚህ ጋር ደግሞ ዝም ብላ ምንም የሆነች ሴት መታ አንድ ባለትዳር የሆነን ሰው ሚስት የወለደች እያለችው ነፍሰ ጡር ሆና ጀምሮ እያየች እንደዚህ አይነት ነገር፣ ለስራ ሊሆን ይችላል እኮ። ለስራ ከሆነ ደግሞ እየሰሩ እያለ ካለ የስራቸው አይዲያው ራሱ ለየት ማለት አለበት። ይሄ ግን የሚሰጠው ትርጉም ምን አለ? የእናንተን ባል እየመጣችሁ ነገር ጠዋት እንደዚህ አንድ ሴት መታ እንደፈለገች ስታጫቡት ምናምን ብታዩ እንደዚህ አይነት ነገር እየተስፋፋ ሲሄድ ከአሁኑ ስርዓት ካልያዘ አግባብ ነው ብላችሁ ታምናላችሁ ወይ? እኔ እንደራሴ በጣም ስህተት የሆነ ስራ ነው የሚሰራው። ምክንያቱም ምንወዳቸው ናቸው፣ አብርሽና ሮታን ታውቃላችሁ። ሁላችንም የምንወዳቸው እጅግ በጣም ምንወዳቸው ናቸው። በቃ በአጠቃላይ ማለት ነው። ስለዚህ እዚህ ጋር ደግሞ አንዳንድ ትርጉም የሌለው ስራ ሲሰሩ ጥፋት ሲያጠፉ ጥፋታቸውን መናገር አለብን፣ እንዲሁም ደግሞ መልካም ነገር ሲሰሩ መልካምነታቸውን እያደነቅን እንሄዳለን ማለት ነው። ስለዚህ ይሄ ስራቸው አግባብ ነው ብዬ እኔ አላስብም። ስለዚህ ይሄንን ነገራቸውን ማቆም አለባቸው። አንዲት እናት የወለደች ናት፣ አንድ ባል ደግሞ ባለትዳር ነው ከሌላ ሴት ጋር እሱም የሚያሳየው ነገር አይታችሁ ከሆነ ደስ የማይል ነገር ነው። ይህን ደስ የማይል ስራቸውን ደግሞ ማቆም አለባቸው እንጂ መስራት ወደፊት እንዲቀጥሉ ቦታ መስጠት አለብን ብዬ አላስብም። እንደኔ ከሷ ጋር ሲያጨበጭ ቆይቶ እንደገና ደግሞ ልክ ሚስቱ ጋር ሄዶ ልጄን አሳይኝ ልጄን አውንጭ ልጄን አፍቆኛል ማየት ፈልጋለሁ እንደዚህ አይነት ነገር እንዴ ምንድን ነው? እሺ አሁን ይሄ ምን ማለት ነው? ሲፈልገው ከዛችኛው ጋ ይሄዳል፣ ልችኛ ሚስት ስለወለደች ከዛ ደግሞ ሲፈልግ ከዛችኛዋ ጋ ሄዶ እንደፈለገ ይሄ እኮ በጣም በጣም ህግን የጣሰ ስራ ነው የሚሰራው ማለት ነው። ስለዚህ አግባብ ስላልሆነ ይሄ ስራቸውን አቁመው ደስ እንደሚል ድሮ እንደምንወዳቸው የሩታና የአብርሽ ፍቅር በጣም የሚያስቀና ነበረ። ያንን ነገራቸውን ነው እንጂ ማየት የምንፈልገው ከልጃቸው ጋር ሆኖ መስራት ያለባቸውን ነገር የተሰማቸውን ስሜት እየሰሩልን ወደኛ ደኛ ፖስት ቢያደርጉልን ደስ ይለናል እንጂ እንደዚህ የተጨማለቀ ነገር ከዚህ ከዛ እየተባለ አንዷ ከዚያ እሷ ደግሞ ከዛ የሆነ ወቅት ላይ ታስታውሳላቸው ሩታም ከሆነ ልጅ ጋር እንደዚህ ዓይነት ነገር ጀምራ ነበር እና የዛን ሰዓት ችግር የለውም ማለት አንደኛም ኖርማል ነች ማለት ይቻላል አሁን ግን ልጅ ይዘው ለልጃቸው ይህንን ልጅ ነገጧት ይህንን ቪዲዮ ሲያይ ምንድን ነው የሚሰማው እንዴ እናቴ ባሌ አባቴ ከሌላ ሴት ጋር ነበር ወይ ብሎ ቢጠይቃት እሷ ምንድነው ምላሿ? ስለዚህ መስራት ያለባቸው ነገር አግባብ የሆነ ነገር ነው እንጂ እንደዚ ዓይነት የወጣ ነገር ሲሰራ ለእኔ አግባብ ነው ብዬ አላስብም። እናንተስ ኮሜንት ላይ ምን ትላላችሁ? እንድጽፉልኝ እላችኋለሁ። ሌላው መግቢያ ላይ እንደነገርኳቸው ሀሳቤን በደንብ አልጨረስኩትም፣ ስለ ሄለን ማለት ነው። ሄለን መታ መታ መታ ጥሩ ህይወት ጋር ስትደርስ እንደዚ ዓይነት ደግሞ የተደበላለቀ በተለይ ሴት ስትጎተት ስትመታ አንቺ ቤት ውስጥ እያለሽ እንደገና ያ ወንድ ደግሞ ሌላ ሴት በቃ፣ በጣም የሚገርም ነገር ነው። እውነት እኔ በጣም ነው ያሳዘነችኝ ከሚባለው በላይ ደስተኛ ነኝ ብላ አሁን ጥሩ ላይ ናት ያለችው ሰውነቷ ምናምን ሁላ፣ ግን አሁን ደግሞ እንደገና ድጋሚ ተመልሶ ያንን ያሳለፈችበት ህይወት እንዲታስብ የሚያደርግ ነገር ብዙ በተደጋጋሚ አይታችኋል። ያየሁት ነበር ጸጥ ያልኩት። እናንተ ምን ትላላችሁ? ሀሳብ ላሳ ሀሳባችሁን ኮሜንት ላይ ጻፉ። ሌላ ላይክ ማድረጋችሁ እንዳትረሱ። ባይ ባይ።